ምለውን አላማ ምንድን ነው? የመንግስታዊ ሽብርተኝነት የምለው አንደኛ አንበርክኮ መግዛት ነው። አሸብሮ መግዛት ነው። ሰው ማህበረሰቡ ፈርቶ እጅ እንዲሰጥ ማድረግ ነው። አንዱ ይሄ ነው። ሰው ከፈራ ያው የመከቤል ፕሪንስፕልን መጠቀሙ ነው። እንግዲህ ሰው አንተን ከምወድ አንተን ከወደደና ከፈራ ጥሩ ይላል መከቤል ነገር ግን ከሁለቱ አንዱን ምረጥ ከተባለ በህዝብ መወደድና በህዝብ መፈራት አንዱን ምረጥ ከተባልክ መፈራቱን ምረጥ ይላል። መከቤ ላይ እንግዲህ ያቺን እንትን ወስዶ ሰው ፈርቶ እጅ እንዲሰጥ ለማድረጉ ነው። ሌላው በተለይ በኦሮሚያ ውስጥ ጭፍጨፋዎችን ሲያካሂድ ኦሮሞውን ከጨፈጨፈ በፋኖ ስም ይጨፈጭፋል። አማራውን ከጨፈጨፈ በኦኤል ሸኔ ይላል፣ እሱ በሸኔ ስም ነው። ዋናው ነገር ምንድን ነው? ሁለቱ ማህበረሰብ በተለይ በአማራና ኦሮሞ ለዘላለም ጠላት ሆኖ እንዲታዩ፣ እንዳይተባበሩ። ከተባበሩ አማራና ኦሮሞ ከተባበሩ ከሌሎቹ ብሔር ብሔረሰቦች ጋር አንድ ሆኖ ይህንን መንግስት ይለውጣሉ። ለኢትዮጵያ ፍትሐዊ የሆነ መንግስት የማምጣት አቅም አላቸው። አማራ፣ ኦሮሞ፣ ትግራዋይ፣ ሲዳማ፣ ሶማሌ የኢትዮጵያ ህዝብ አጠቃላይ ስተባበር ምን ማምጣት እንደሚቻል የታወቀ ስለሆነ ነው። ስለዚህ አብይ፣ ምንድን ነው የሚያደርገው? ማህበረሰብ ሁልጊዜ በአተካሮ ውስጥ እንዲኖር የጉሪጥ የጎንዮሽ በጉሪጥ መታየቱ እንዲቀጥል እንዲፋፋም፣ ያንን ነው የሚያደርገው አብይ። ያ ካደረገ በኋላ እኔ ከሌለው አንተ ትጠፋለ። አሁን በአብይ ስሌት አብይ ከሌለ ኦሮሞ ይጠፋል። ማን? አማራ ያጠፋዋል ኦሮሞን። አብይ ከሌለ አማራም ይጠፋል ማን ነው የሚያጠፋ ኦሮሞ ነው የሚያጠፋ ወይ ደግሞ ትግራይ ወይ ነው የሚያጠፋ አማራ ነው የአብይ ትስሌት ነገር ግን አማራ ህዝብን የሚያጠፋ አብይ ራሱ ነው ኦሮሞ ህዝብን የሚያጠፋ አብይ ራሱ ነው ትግራወይን የሚያጠፋ አብይ ራሱ ነው ይሄ እኮ ምንም የታወቀ የታየ ነገር ነው ይሄ እኮ አየን እኮ በአይናችን ያየነው ነገር አብይ ያንን ምስሊት በማድረግ አንደኛ ድጋፍ ለማድረግ ለማግኘት ይሞክራል። ሁለተኛ እርስ በእርሱ እንዲባላ አድርጎ እንዲዳከም፣ ከዛ እንዲወድቅ ለማድረግ ነው። ስለዚህ ዋናው አላማው አንበርክኮ ለዘላለም መግዛት ነው። እኔ ከሌለው ትጠፋፋላችሁ፣ ትጠፋላችሁ ነው መልእክቱ። ነገር ግን ውሸት ነው። እሱ ከሌለ ሕዝቡ በአንድነት መኖር ይጀምራል። ኢትዮጵያ አብይ ሲሄድ ነው የምትንሰራራ። አብይ ዛሬ ሄደ ከተባለ ብስራት ነው ለኢትዮጵያ ሕዝብ ለአማራም፣ ለኦሮሞም፣ ለትግራዋይም፣ ለሶማሌም፣ ለአፋርም፣ ለሁሉም ብሔር ብሔረሰቦችም ጥሩ ዜና ነው። ሁለተኛ ደግሞ አሁን ምርኮኞችን ቆራርጦ ማሳየት ለምን ሱም በደንብ ማየት አስፈላጊ ነው። ለምን አሁን ኢትዮጵያ ውስጥ ጦርነት የእርስ በርስ ጦርነት ነው ያለ። ያሳዝናል። አንድ ወንድም ሌላውን ወንድም መግደል፣ ይሄ በአብይ ዘመን ነው። አሁን ምርኮኞቹ ከተማረኩ በኋላ በዓለም አቀፍ ህግ ዘንድ ፕሮቴክሽን አላቸው፣ መብት አላቸው። ይሄ ኢንተርናሽናል ሂውማኒቴሪያን ሎው ይባላል። ምርኮኞቹን መብት የሚሰጠው የጄኔቫ ኮንቬንሽንስ የ1949 ጄኔቫ ኮንቬንሽንስ። ምርኮኛ ከተማረከ በኋላ ሙሉ መብት አለው። ከዛ ለቀይ መስቀል ይሰጣል። ይህንን የጣሰ አካል ጦር ወንጀልን የፈጸመ ይሆናል እንግዲህ በአብይ ዘመን በትግራይ ክልል ውስጥ አብይ ጦር ወንጀልን ፈጽሟል በኦሮሚያ ክልል ውስጥ ጦር ወንጀል ፈጽሟል በአማራ ክልልም ጦር ወንጀል ነው የሚፈጽመው ከዛ ባሻገር ደግሞ ሽብርተኝነት ነው የሚያካሂደው አብይ ስለዚህ አብይ አሁን ካልኩሌሽኑ ምንድን ነው የጦር ወንጀል ምናምን ደንታው አይደለም አብይ አንድን ምርኮኛ በዘግናኝ ሁኔታ በመግደል ሌላው አካል ደግሞ የአፀፋ ምላሽ እንዲሰጥ ይፈልጋል። የአፀፋ ምላሹ ምንድን ነው? ሌላውም ቡድን የምርኮኞችን በመግደል እንዲያሳይ ይፈልጋል ብይ ከዛ በኋላ ምንድን ነው የሚያደርገ ብ የራሱ ወታደር እጅ እንዳይሰጥ እንዳይማረግ ምርኮኛ እንዳይሆን ለምን ይኸው የሚከሰትብ፣ አያደል ስለዚህ ቆም ብለ ተዋጋ ነው። የኢትዮጵያ ሕዝብ ግን ጦርነቱ አንገሽግሾታል። ለዛም ነው እጅ የሚሰጠው። በአማራ ክልልም በትግራይ ክልልም ያየ ነው። በኦሮሚያ ክልልም የምናየው ምንድን ነው? የኢትዮጵያ ወታደሮች የአብይ ወታደር እጅ ይሰጣል። ለምን? ምክንያት የለውም። የሚዋገብለት ምክንያት የለውም። ለአብይ ስልጣን ብለው ሰው ሰውን በጨብጨብ አይፈልግም፣ ወጣቱ ወታደር። ስለዚህ ይህ እንዳይከሰት ለማድረግ አንድን ሴት ምርኮኛ አብይ በአረመኔነት እንትን ያደረገው አጸፋውን ፈልጎ ነው። አንዱ ይሄን ነው በደንብ መረዳት ያለብን። አንደኛ አጸፋ ከሰጠ ነው አብይን የአብይ ቦይ ውስጥ መስመር ውስጥ እንገባለን። ሁለተኛ ደግሞ አጸፋ ከሰጠነው ዓለም አቀፍ ሕግን እንጥሳለን። ከዛ አብይን እንዴት ነው የምንረዳው? እጅ የሚሰጡ እጅ መስጠት የሚፈልጉ አብዛኛው ወታደር የአብይ ወታደር እጅ ለመስጠት ዝግጁ ነው በዚህ ሰዓት። ይህንን ዝም ብለን አይደለም በውስጥ የምናውቀው ነገር አለ ወታደሩ ተዳክመዋል። በቃ ኤግዞስት አድርጓል። ምንድን ነው የምናደርገው? ሰባት ዓመት ሙሉ ተዋጋን እኮ ምንዋጋው ደግሞ ዜጎችን ነው የምንዋጋ፣ ጠላት የሩቅ አገር ጠላት አይደለም፣ እዚሁ መንደር ውስጥ የድን ነው የምንረሽ ነው ብሎ እጅ እጅ ውሎታል። ወታደሩ ይሄ ጦርነት እንዲያቆም ጠይቋል በአደባባይ። ለዛም ነው የሚማረከው፣ ቶሎ ይማረካል ወታደሩ ይህንን ለማስቆም አብይ ዘዴ ይፈልጋል። ዘዴው ምንድን ነው? ለነፃነት የሚታገሉ የሚታገሉ ቡድኖች ሰራዊትን የአብይ ሰራዊትን ረሽ ነው እንዲያሳዩ ይፈልጋል። ያ ደግሞ የቀሩት ወታደሮችን በዛ ለመቀስቀስ እንዲህ አይነት ጠላት ነው የገጠመን ብሎ ቆሞ ህገ መቅ ጠላት ነው የገጠመን ብሎ እንዲያወሩ፣ ከዛ በኋላ በዛ እንዲቀሰቅሱ ወታደሩ እንዲቀሰቅሱ ለመጠቀም ነው አብይ። አንዱ ይሄ ነው። በጣም በጣም ርካሽ የሆነ የካልኩሌሽን፣ ያው በእውቀቱ ደረጃ ነው የሚያስበው አብይ። ስለዚህ ያንን እስከ መጨረሻ የሚዋጋለትን ወታደር ስላጣ በዚህ ደረጃ ኮንስፓረሲ መስራቱ ነው አብይ። ይሄ ደግሞ በጣም የታወቀ ስለሆነ ማንም ሰው አብይ ተጠያቂ ነው የሚሆኑ። አት ኤንድ ኦፍ ደይ አብይ ይጠየቃል ለጦር ወንጀል። አሁን ጦር ወንጀልን እየፈጸመ ነው። ለዚህ ሁሉ ይጠየቃል አብይ። አብይና የእሱ አመራር አንድ በአንድ ይጠየቃሉ። ስለዚህ ለነፃነት የሚቆሙ ኃይሎች ደግሞ ከአብይ አብይን በልጦ ለሰራዊቱ አመራር መስጠት ነው። የአብይ ሰራዊት እጅ እንዲሰጥ፣ ከተማረከ ወደ ቤተሰቡ እንዲላክ ከተማረከ ሰብአዊ መብቱ እንዲጠበቅ፣ የታወቀ ነገር ለቀይ መስቀል እየተሰጠ ነው። ያ ነገር እንዲቀጥል ማድረግ ነው። ከዛ የአቢይ ኮንስፓይረሲ ይወድቃል። ይሄ ነው የሚሆነው። የአሸናፊነት መንገድም ይሄ ነው። የአቢይ መንገድ አሸናፊነት መንገድ አይደለም። ተስፋ የቆረጠ የሽብርተኝነት ጥግ ነው። ተስፋ የመቁረጡ ነው የሚያሳየው የአሸናፊነት ራሱ አብይ የገደለ ተሸናፊ ነው ብሎ በአፉ ያወራበት ዘመን እኮ ነው። ተሸናፊነት ነው መግደል ብሎ አላወራም። በወራዳነት አፉ ቅርታ አድርጉልኝና እና ዛሬ ምን እንደሚያደርግ እያየ ነው። የሽብርተኝነት ጥግ መግደል ብቻ አይደለም፣ ሕዝብን ማህበረሰብን ማሸበር ስራ ነው የሚሰራ አሸብሮ መግዛት አንዱ ይሄ ነው። ሁለተኛው ከተቻለ አብይ በሁሉም አጋጣሚ የብሔር ግጭትን ለመቀስቀስ ይሞክራል። አሁን የተለያዩ እርምጃዎች ኦሮሚያ ውስጥ ይካሄዳሉ። ምንድን ምንድነው? በሁሉም በሚባልበት አቅጣጫ ኦሮሚያ ላይ ጦርነትን ከፍተዋል አብይ። የሚገርም ነው። አሁን በሶማሌ ክልል በኩል አቢይ ምንድን ነው እያደረገ ያለው? ኦሮሞዎችን ገሎ ኦሮሞ ደግሞ ከሶማሌ ጋር እንዲጣላ ለማድረግ እየሞከረ ነው። መሬት ሁሉ ቆርሶ እየሰጠ ከሞያሌ ጀምሮ እስከ ጭናክሰን እያየን ነው። ይሄ ሁሉ ምንድን ነው? አብይ ምን የሚያደርገው የብር ግጭትን ይፈልጋል። አብይ የኦሮሞ ቁጥሩ አንድ ጠላት አብይ አህመድ ይባላል። ቁጥሩ አንድ ጠላት የሶማሌ ህዝብ የኦሮሞ ወንድም እህት ማህበረሰብ ነው። ምንም አይነት ጥላቻም ጥልም የለባቸው። ኦሮሞና ሶማሌ የ በሲዳማ በኩልም አቢይ ብዙ ነገር ይጥራል የብሄር ግጭትን ለማግኘት። በአማራ ክልል በኩል በድንበር አካባቢ አቢይ የሚያደርገው አማራና ኦሮሞ እንዲጣላ ነው የሚፈልገው። በአማራ ኢሊቶችና በኦሮሞ እሊቶች መካከል አለመግባባቶች አሉ። እሱ የታወቀ በተለይ የተለያዩ ነገሮች ላይ አለመግባባቶች አሉ፣ ሀቅ ነው። ነገር ግን እነኚህ አለመግባባቶች የሚፈቱ ናቸው፣ በድርድር እና በምክክር የሚፈቱ ናቸው። ወደ ጦርነት የሚወስድ ነገር በአማራና በኦሮሞ መካከል የለም የለም። አብይ ግን ምንድን ነው የሚያደርገው? የሚወስደው እርምጃ አማራና ኦሮሞ ወደ ጦርነት ህዝብ ለህዝብ ጦርነት እንዲገባ ይፈልጋል። ለምን? አብይ ኦሮሞ ስር መደበቅ ይፈልጋል። አሁን በዚህ ሰዓት የመጨረሻ ዘመናት ላይ ነው አብይ። አሁን የአብይ መውደቂያ ዋዜማ ነው የሚመስለው። አሁን የመጨረሻዋን ቀናት አብይ ኦሮሞ ስር ለመደበቅ ይፈልጋል። የኦሮሞ ጠላት ሆኖ ኦሮሞን መጠቀም ይፈልጋል። ይህንን ኦሮሞ ህዝብ አይቀበልም። በየቀኑ የኦሮሞ ህዝብ እየተጨፈጨፈ በየቀኑ በየአቅጣጫው ሰውን እያቃጠሉ ትናንት የምናየው ኖኖ ላይ የአብይ ሴራ ከዛ ደግሞ ኤከሌ ነው ከባህር ዳር መጥቶ የሚገርም እና የአብይ ካልኩሌሽን ብሔርን ከብሔር ጋር መጋጨት ነው። አሁን በትግራይ ጦርነት ጊዜ የሚታወቅ ነው። የአማራን ኃይል ከጎኑ አሰልፎ ነው ትግራይን የወረረው። ዛሬ ላይ እሱ የለም፣ ያ ነገር የለም። ፋኖ ከአብይ ጋር ነበር፣ በአማራ ጋር በትግራይ ጦርነት ጊዜ ያ ስህተት የለም። ዛሬ ፋኖ ከአብይ ጋር አንገት ለአንገት ተያይዟል። ፋኖ የአማራ ህዝብ ድጋፍ አለው። አብይ ምንም አይነት ድጋፍ የለውም በአማራ፣ በትግራይም፣ በሌሎችም ክልሎች። አሁን እያደረግ ያለው ጎትቶ የአማራና የኦሮሞ ጦርነት ለማድረግ ይፈልጋል። አብይ ከንቱ ነው፣ ያም ከንቱ። ያንን በጣም ነክተን መከታተል ያስፈልጋል። ይሄ የጋራ ጠላት የሆነው አብይ አመድ እያለ እንዲህ አይነት የጎንዮሽ ነገር በአብይ የሚቀሰቀሱ ሴራዎች ሊኖሩ ይችላሉ። ነገር ግን በደንብ ማየት ያስፈልጋል። ይሄንን ይህንን ለመቀስቀስ ያሰበ ድርጊቶችን ይወስዳል አብይ አሁን ሰሞኑን ኦሮሚያ ኖኖ አካባቢ የተደረገው የጅምላ ጭፍጨፋ አብይና አብይ ፋኖ ብሎ የሚጠሩት ከጉራሬጌ ክልል ድንበር ተሻግሮ ነው የመጡት ብሎ ደግሞ ዜና ሰርተዋል። አንዴ እንትናቸው መታወቂያ ሁሉ አላቸው ከደብረ ብርሃን አንዱ ሲሮጥ የጣለው መታወቂያው ደብረ ብርሃን ይላል ብሎ ዜና ሰርተዋል። አርተፊሻል የሆነ ዜና እና ከደብረ ብርሃን ከዛ ምዕራብ ሸዋ ሂዶ ታጥቆ ስናይፐር ብሬን ምናምን ይዞ ህዝብን የሚጨፈጭፍ ይህ ውሸት። አሁን ምንድን ነው የሚያደርጉት? አብይ ያደራጀው ሀይል ስም ይሰጣለን። የአብይ ፋኖ፣ የአብይ ሸኔ አሉ። ማህበረሰቡን ይጨፈጭፍና ከዛ ቀጥሎ ደግሞ የጉራጌ ንፁዋን ዜጎችን መጨፍጨፍ ይችላሉ። ሰሞኑ አብይ በዛ በኩል ደግሞ ኦሮሞና ጉራጌ እንዲጣላ ማድረግ ይፈልጋል። ያንን ይፈልጋል። ሰው በንቃት መከታተል ያስፈልጋል። በዚህኛው በኩል ንጹሃን ዜጎችን አስጨፍጭፎ የከላይ ነው ብሎ አውርተዋል። በዛ በኩል ደግሞ ቆይቶ ደግሞ የራሱን ሚሊሻ ይልካል። አሁን አብይ ከኦሮሚያ ሽመለስ አብዲሳ የሚመራው ሚሊሻ አለ። ያ ሚሊሻ ደግሞ ጉራጌ ውስጥ ገብቶ ንጹሃን ዜጎችን አርሶ አደሮችን ሊገሉ ይችላሉ። ይህንን መከታተል ስለሚያስፈልግ ነው ይህንን የሚያነሳው። ስለዚህ አጠቃላይ የብሔር ግጭትንም ይፈልጋል፣ ያመርታል አብይ ስለዚህ አብይ ወደ ታች ነው የሚጎተተው። ስለዚህ ከአብይ ጋር ወደታች ታች አንሄድም። ከአብይ በልጠን የሞራል ብቃታችንን አሳይተን አብይን የማሸነፍ ጉዳይ ነው ከፊታችን ያለው። ስለዚህ ዓለም አቀፍ ህጎችን በጠበቀ መልክ መሆን አለበት። በተለይ ለነፃነት የሚታገሉ ቡድን በኦሮሚያ ውስጥም በአማራ ክልል ውስጥም በሁሉም አካባቢ የህዝብ መብት መጠበቅ ያስፈልጋል። ዓለም አቀፍ ህጎችን፣ ስርዓቶችን መጠበቅ ይህንን ማስቀጠል አስፈላጊ ነው። የአብይ ውርደት ምንድን ነው? ቅርብ ጊዜ ነው የምናየው። ይወድቃል አብይ። ለምን የሚከተለው አብይ የሚከተለው መንገድ ዘላቂ አይደለም። ጦር ወንጀልን በየጊዜው ሽብርተኝነትን እያፋፋመ የሚቆይበት ምንም አይነት ህዝቡም እጅ የሚሰጥ አይደለም። በአጠቃላይ ለማጠቃለል መፍትሄ ምንድን ነው ለምለው አንድ ተረት አለ። እሱን እንትን ብዬ ልጨርስ። የጅብና የሶስቱ በሬዎች ተረት አለ። የሆነ ጊዜ ይባላል አንድ ጥቁር በሬ ዳለቻ በሬ እና ነጭ በሬ ሶስት ሆኖ በአንድነት ጫካ ውስጥ ይኖሩ ነበር። እና ጅብ ሶስቱንም ለያይቶ መብላት አልቻለም። ሶስቱም አንድ ላይ ሆኖ ጅብን ሲከላከሉ ለብዙ ዘመናት አብሮ ኖሩ። ሶስቱም በሬዎች ምንም ሳይነኩ፣ ለምን ጅብ ሲመጣ ሶስት ሆኖ ነው የሚከላከሉት። ስለዚህ አንድ ጊዜ ጅብ እንዴት ለያይቷቸው አለያይቶ እንዴትን ቢበላ ዘዴ ፈጠረ። እሱ ምንድን ነው ያለው? ጥቁር በሬውንና ዳለቻ በሬውን እንትን ብሎ ይኸው እኔ አልበላችሁም፣ ኃይል አላችሁ ነገር ግን ይሄ ነገር እንዳይቀጥል ለሊት በጨለማ ጊዜ ከሩቅ የሚታየው ነጩ ወሬ ነው። ነጩ ወሬን ለምንድን ነው ሰታችሁ በሰላም ማትኖሩት ብሎ ይጠይቃል ጅቡ። ለሊት ለሊት ጨለማ ነው። በጨለማ ጊዜ ደግሞ የሚታየው ነጩ ነው። ነጩ ነው ወደ እናንተ ጠላትን የሚያመጣ። ስለዚህ ነጩን አውጥቱት፣ አውጣችሁ ከውስጣችሁ። ከዚያ ለዘላለም ሰላም ታገኛላችሁ አለ። ያንን ሁለቱን በሬዎች አምኖ ነጩን በሬ አሳልፈው ሰጡ። ነጩ በሬ ለብቻው ተበላ። ከዛ በኋላ ደግሞ ቆይቶ ሁለቱንም በሬዎች ዳለቻውንና ጥቁሩን መብላት አልቻለም። ሁለት ሆኖ አንድ ሆኖ ይከላከሉ ነበር። ጥቁሩን ለብቻው እንደዚህ ይዞ፣ ለምንድን ነው አንተ የምትጨነቀው? ከዳለቻው ጋር፣ ዳለቻው አሁንም ደብዘዛ ያለ ቢሆንም እሱ ነው አንተን የሚያስበላ። እሱን አሳልፈ እንትን በልና ከሱ ተለይና ለዘላለም አንተ ጥቁር ስለሆንክ ማንም ሰው አይም፣ ብለው ከዛ ጥቁሩ በሬ ተለየ ከዳለቻው አለያይቶ አንድ በአንድ በላ። ኢትዮጵያ ውስጥም እየሆነ ያለው አብይ የሚባል አውሬ ህዝቡን ለያይቶ አለያይቶ ለየብቻው እየበላ ነው። ለየብቻው ብሔሮች ውስጥም እንደዚሁ አለያይቶ ሲበላ ቆይቷል። ኦሮሞውን ከፋ ብሎ ነው ሲበላ የቆየው። አማራውን ከፋ ብሎ ነው ሲበላ የቆየው። አሁን ደግሞ ትግራይን ለማ ከፋፍሎ ለመብላት እየሮጠ ነው። ያው አሁን ሰሞኑን የምታዩት አብይ የተወሰኑ ከአማራ ቅርታ ከትግራይ ኤሊቶች እነ ጻድቃን ጌታቸው ረዳን ምናምን ምናምን ወስዶ በትግራይ ውስጥ ደግሞ ህዝቡን መከፋፈል እየሞከረ ነው። ከፋፍሎ ለመብላት ነው። ዋናው ጅብ ነው። የተረቱ እንትን ነው እና ይህንን አውቀን በውስጥም አማራ ህዝብ በውስጥም አንድ ሆኖ ለህሉ ነው አንድ ሆኖ ሰርቫይቭ ለማድረግ ከፈለገ አማራ ህዝብ አንድ ሆኖ አብይን መጋፈቱ፣ ኦሮሞም አንድ ሆኖ ሰርቫይቭ ለማድረግ አንድነቱን አጠናክሮ አብይን መምታት፣ ክዛ መሸኘት። በአጠቃላይ በኢትዮጵያ ደረጃ ደግሞ ሁሉ ህዝቦች ኢትዮጵያ ውስጥ መተባበር የግድ ነው። የህልውና ጉዳይ ስለሆነ ተከፋፍሎ ከሚበላ አንድ ነው በክብር መኖር ይቻላል። ስለዚህ አጠቃላይ አብይን መብለጥ ያስፈልጋል። የአብይ የሽብርተኝነት ስርዓት እንዲያበቃ ከተፈለገ መተባበር መተባበር ስንል ደግሞ ሁሉም ማህበረሰብ ብቻ ሳይሆን አብይ የአብይ መዋቅርም የሱ ሰራዊትም ጥሪ ሊደረግለት ይገባል። በተከታታይ መከላከያ ሰራዊት ተበቅ ደክሞታል፣ ሰልችቶታል። ጦርነት ይብቃ እያለ ጠይቆ አሁን ወደ ማልቀስ ሁሉ ሚዲያ ላይ አየ ስለዚህ በአማራ ክልል የሚንቀሳቀስ መከላከያ፣ የአማራ ክልል ፖሊስም፣ ተላላኪ ካድሬውም ጊዜው አሁን ነው። ከህዝቡ ጋር ሆኖ አብይ ላይ የጋራ ጠላት የሆነው የጋራ የጦርነት ምንጭ የሆነውን ሰውዬውን እና ስርዓቱን መንቀል፣ በአንድነት መቆም ጊዜው አሁን ነው። ያ ከሆነ የሽብርተኝነት አገዛዝ ያበቃለታል። ደግሞ ወደዛ እየተቃረብን ነው። አብይ ተስፋ ቆርጦ ነው ይሄንን ሁሉም ያደርገው። ተስፋ የቆረጠ ስርዓት ተስፋ የሚዘራበት ዘመን የለም። ስለዚህ የመጨረሻው ጊዜ ላይ ደርሰናል። ያው አንድነታችንን አጠናክረን ከዚህ መገላገል አለብን። ይቻላል።